አሰላም አሌይኩም ራህመቱላሂ ወበረካቱ። ውዶችዬ እንዴት ዋላችሁ? እንዴት ናችሁ? አያችኋት ምርጥ ገንፎ ስጋ ተገፍታለች ማለት ነው። እንደምታዩት ማሻላ፣ ይሄ በርበሬ በቅቤ ማለት ነው። አሰላሙ አሌይኩም ራህመቱላ ወበረካቱ። ውችዬ እንዴት ናችሁ? ሰላም ናችሁ? ጋ አንድ ብርጭቆ ዱቄት አዘጋጅቻለሁ ማለት ነው። እዚህ ጋር ይታመሳል። ቢስሚላህ ወዚ ካንዲ ወጭ ቀራኳትን ዱቄት ጋር አርጌ ለብ ባለ እሳት አመሰዋለሁ። እንደዚህ አርጌ ዱቄት ከዛ ታመስኩት በኋላ ነፋዋለሁ። እዚ ጋ ጨዋለሁ። ከዛ ምን ላረግ ነው? ገንፎ ላገነፋ ነው ማለት ነው። ገንፎ አሰኝቶኛል። ገንፎ እንግዲህ

ድብና ልቄ አሻታለሁ ማለት ነው። ከዛ ከዚ ገበታ ላይ እንገናኛለን። ያው እያበሰብኩት ባይመቸኝም በመስ ለመቀረጥ ማለት ነው። ግን በደንብ አርጎ ይታመሳሉ። ቄቱ በደንብ አርጋቸው አንሱት። እንትን እስከሚሆን ድረስ ቡኒ ከር እስከሚሆን ድረስ ብራውን እስከሚሆን ድረስ እንደዚያ አድርጋችሁ አድርጉት የሚበቃችውን አንድ ብርጭቆ ሰው ከሌለ ይበቃቸዋል። በዚህ ስለምን አታብዙት፣ ያው የምትበሉትን ያህል ማለት ነው። ገንፎ ተተረፈ አይበላም፣ ያው ይቀዘቅዛል። እንደገና አላስ ትኩሱን ሲበላ ነው ደስ የሚለው። መባያው ደግሞ ተልባ አለኝ፣ ቅቤ አለኝ፣ በፈለጋችሁት መብራት ትችላላችሁ። እኔ ግን ተልባና ቅቤ በርበሬ አለኝ፣ ያው ተልባውን ለብቻ በርበሬ እና ቅቤውን አንድ ላይ እርጎማል በምትፈልጉት ማለት ነው መብላት ትችላላችሁ። እርጎ በገንፎ በጣም ይጣፍጣል። በነገራችን ላይ እሱ እኮ ትግራዋይ ነው የሚበሉት እርጎ በገንፎ። እኛም እንበላለን አማራዎች ግን አብዛኛው ትግሬ ነው በገንፎ የሚበላው እና በገንፎ እርጎ በገንፎ ቅመሱት፣ በጣም ነው የምትወዱት። ግን መጀመሪያ እንደዚያ የምሳርጋችሁ ዱቄቱን ከዛ በደንብ መታሸት አለበት መብሰል አለበት። ከዛ በኋላ ማሻላ በረክላ እንዳንዴ ቀን ብሎ

አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደችዬ እንዴት ዋላችሁ? እንዴት ናችሁ? አያችኋት ምርጥ ገንፎ እዚህ ጋር ተገንፍታለች ማለት ነው። እንደምታወቅ መሻላ በርበሬ በቅቤ ማለት ነው። እዚህ ጋር ደግሞ ተልባለች። እዚህ ጋር ደግሞ እርጎ አለ። እርጎውን ነች እንደዚህ ታደርጉትና እንደዚህ ታደርጉትና እንዴት ገንፎ በእርጎ ይበላል እንዳትል በጣም ነው የሚጣፍጠው አይ አያችሁት እርጎ ደግሞ ማሻለ ደስ ሲል ስለ ያለ እርጎ ነው። የሌላ ካሜራ ጥራት እንደማደርጋችሁ በአንድ እጅ በአንድ እጅ ስራ በአንድ እጅ ቀረጻ እና ያያችሁት ቁርስ እንብላ ማለት ነው። ቁርስ እንደዚህ በደንብ ቤታሸች አይደስ አያችሁት። ቢስሚላህ በደንብ በነሽሁት የሁላችሁ ተወላችሁ ማለት ነው። ብስምላህ እራህማን እራሒም በጣም የሚጣፍጠው ወላ እና እንደዚህ ያለች ገንፎ እንደዚህ ዘባ ዳርጋችሁ ቁርሳችሁን ብሉ። የምትበቃችሁን ዱቄት አዘጋጅታችሁ ማለት ነው። ትንሽ ዱቄት ነው ያደረኩት እኔ

እንዴት ምናምን ገለመለ እንዳትሉ ሳይበላ አይሰራም። እና ቤተሰቦች እየ ላይክ ሸር ሰብስክራይብ አድርጉ። ግን የወዶች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትረፍ ይበልልኝ። ሰላም ለሀገራችን ሰላም ለሕዝባችን ይሁን እላለሁኝ እና እችን የመሰለች ገንፎ በእርጎ ይበላል ማለት ነው። አብዛኛችሁን በእርጎ ቅመሱትማ እንዴት እንደሚጣፍጥ እንዴት እንደሚጠፍጥ ወላሂ ምርጥ ሆነች። ላይክ ሸር ሰብስክራይብ አድርጉ እም ቤተሰቦቼ ማለት ነው እንግዲህ ትልባውን በጣም ቆንጆዬ ነት። እኔ ትልባ ዘጋጅቼ ፈጭቼ ለቅሜ ቆልቼ ፍሬዘር ፈጭቼ አስቀምጠዋለሁ፣ ዱቄቱም ማለት ነው። ብትፈልጉ በኩብዝም ይበላል፣ ብትፈልጉ በእንጀራ በእንትን መታችሁ ማለት ነው። እንደዚህ መታችሁ እያጠቀሳችሁ፣ ትንሽ እየጨዋርጋችሁ እና ቆንጆ ነው። ቤተሰቦች፣ ላይክ ሼር ሰብስክራይብ አድርጉ። አበረታቱን። ደግነት ለራስ ነው፣ አይከፈልበትም። ውዶችዬ በነገራችን ላይ ዛሬ ያደረኩበት ቅቤ ነው ቅቤ ነው። እንግዲህ አሁን ትንሽ ትንሽ እያለኩ ነው። ቅቤ ኦሪጂናል ቅቤ ሀገራችን ቅቤ ማለት ነው ለጋ ቅቤ። እና የኔ ውዶች ላይክ ሸር አድርጉ አግዙኝ ጠይብ፣ ላይክ ሸር ሰብስክራይ ሰብስክራይብ በማድረግ ቤተሰብ ሆኑ። በእያለንበት ዓለም ዳርቻ ሰላማችሁ ይብዛ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለህዝባችን፣ ሰላም ለወገኖቻችን ይሁን። ውዶቼ ሀገራችንን ሰላም ያድርግልን አላህ። ነጃ ይበላል። በእያላችሁበት ሰላማችሁ ይብዛ። ሰላም እያለ ላይክ ሸር አድርጉ፣ አይከፈልበትም። ጠይብ አሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት ናችሁ? አያችኋት ምርጥ ገንፎ ስጋ ተገንፍታለች ማለት ነው። እንደምታወት ማሻላህ፣ በርበሬ በቅቤ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ችዬ እንዴት ዋላችሁ እንዴት ናችሁ? አያችሁት ምርጥ ገንፎ እዚህ ጋር ተገፍታለች ማለት ነው። እንደምታውቁት ማሻላ በርበሬ በቅቤ ማለት ነው።